ይችለናል። በንጉሥ ሳህለ ስላሴ ዘመን በሸዋ የተፈጸመ አንድ ታሪክ አለ። አንድ ባለጠጋ ወሰንተኛው ከሚሆኑ ተሃል ጎረቤቱ ጋር በመሬት ይጣሉና በጨለማ አድበቶ ይገድለዋል። ያደሃሟች ግን ማን እንደገደለው ሳይታወቅ ዘመናት አለፉ። ቤተሰብን ባለቤቱ እግዚአብሔር የሚራምረው ብለው ለእግዚአብሔር ሰጥተው ምኖች ጀመሩ። የአገዳይ ባለጸጋም ሲኖር ሲኖር ይታመማል። ታሞ ከወተት በቀር እህል ውሃ አይቀምስም ነበር። ህመሙ እየጠና ሲሄድ የነሳ አባቱን ይጠራና ይናዘዛል። ያንን እንደሀ ጎረቤቴን በጨለማ ድብቼ የገደልኩ እኔ ነኝ። እርሱ አረፈ። እኔ ግን የማይድንህልን ህመም ከጠመኝ፣ አባቴ ይናዞ ብሎ ለቄሱ ይናገራል። በመቀጠልም ስሞት ወተት የሚያጠጡም እነዚህ ሁለት ላሞች የእርሱ ናቸው ብሎ ቃል ይሰጣቸዋል። እርሳቸውም ላሞቹ በቃል ስለተሰጣቸው ደስ ይላቸዋል። ሰውየው ግን ከንሳው በኋላ ከበሽታው እያገገመ አልጋውን እየለቀቀ ጉልበቱ እየታደሰ ከስራ ላይ እየዋለ መጣ። ቄሱም ላሞቹ መቼ ይሰጠኛል እያሉ ሁሉ ጊዜ ስለ ላሞቹ ቢያስቡ ነገሩ እየተረሳ መጣ። ባለመሞቱ ተነደው ይህን ሰው ማጋለጥ አለብኝ ብለው ተነሱ። ለሟች ቤተሰብ ሄደው ወንድማችሁን የገደለባችሁን ሰው አግኝቼዋለሁ እንዲሁ ለምን ይቀራል ተፋረዱ ይላሉ። ቤተሰብም የገደለውን በምን እናውቃለን ማንም ብለን እንፋረዳለን ይሏቸዋል። ቄሱም የገደለው እገሌ ነው እኔ ምስክር እሆናለሁ። በእኔ የሆነባቸው ክሰሱ፣ ይላሉ። በምን አወቁ ቢሏቸው፣ እንዴትና መቼ እንደገደለው ለእኔ ተናዞልኛል፣ ይላሉ። እነዚያም የሟች ቤተሰቦች እንደ አዲስ አዝነው አለቀሱ። ደሞ አይቀር ብለው ክስ ጀመሩ። ተከሳሽም ቀረበ፣ ቄሱን መሰከሩ። በዚህ ጊዜ ዳኞች በተከሳሽ ላይ የሞት ፍርድ ፈረዱበት። የሞት ፍርደኛው ግን ይግባኝ ጠይቆ ከንጉሥ ኃይለ ሥላሴ ዘንድ ይቀርባል። ንጉሥም መዝገቡን ሲመረምሩ መስካሪው ቄሶን አገኙት። ቄሱ ደግሞ በአይኑ እንዳያ አልገልጽም። ንጉሥም ሁሉንም አስቀርበው ቄሶን ጠየቁ እንዲህ ልትመሰክር የቻልከው እንዴት ነው? አሉት። ቄሱም የሰራውን ኃጢአት በሙሉ ለእኔ ተናዞልኛል አላቸው። ንጉሱም አምኖ የነገረውን ምስጢሩን ያው እንዲፈረድበት በሸንጎ በማውጣቱ በቄሱ አዝነው መሬት አፋውጥታ መናገር ጀመረች። ቄስ እንዴት የተነገረው ምስጢር ይናገራል በማለት ከተናገሩ በኋላ ወደ ሟች ቤተሰብ ዞረ። እናንተ ረስታችሁ፣ በእግዚአብሔር ተጽናንታችሁ ኑራችሁ መኖር ጀምራችሁ ነበር። ትኩስ ሀዘን ውስጥ የከተታችሁ ይህ ቄስ ነው። ስለዚህ የወንድማችሁ ገዳይ እርሱ ነውና ገዳዩ በመጸጸቱ በነሳ ይለቀቃል። ለእርሱ የተፈረደው የሞት ፍርድ ግን በቄሱ ላይ ይጸናል ብለው ቄሱን በሞት ቀጡ። ቀላል ሰው የሰማውን እስኪናገር ምጥ ይዘዋል። የእግዚአብሔር ሰው ግን የእግዚአብሔርን ባህሪ ስለሚካፈል ያየውን ክፉ የማያሳይ የሰማውን ክፉ የማያሰማ መልካሙን እንጂ ክፉን የማያውጭ የበደለውን ወንድሙን በርዘግቶ የሚወቅስ ጥቅሙን ሳይሆን ፍቅርን የሚያስብ ጭካኔ ድል ነስቶ ርህራይን ገንዘብ ያደረገ ነው። ይህን መስፈርት የሚያሟላ የእግዚአብሔር ሰው ያለ ባይመስለን እንኳን እግዚአብሔር ግን አለ። ዛሬ ለክፋት የጨከኑ ሰዎች እንዳሉ ሁሉ ለበጎ ነገርም የጨከኑ የእግዚአብሔር ሰዎች አሉ። ምናልባት በአደባባይ ሳይሆን በልፍኝ፣ በገዳም ሳይሆን በከተማ ስላሉ እነዚህ ሰዎች ማየት እንቸገር ይሆናል። የእግዚአብሔር ሐሳብ ግን መልካም ሰዎችን እንድንፈልግ ብቻ ሳይሆን መልካም ሰዎች ምንድነው? ነው ንጉሱ ነገርን እየሸፈኑ ነገርን መሸፈን የሚገባቸው ቄሱ ግን ሲያጋልጡ አይተናል። ሰዎች በስብዕና የሚያደርጉትን እኛ በመንፈሳዊነት ማድረግ ካልቻልን ቆም ብለን ራሳችንን መመርመር ያስፈልጋል። እግዚአብሔር ግን የሰማነውን የማያሰማብን የነገርነውን ሚስጥር የማይዘራብን እውነተኛ አባት ነው። ዛሬ የሰው ነውር ዜና ተብሎ ብዙ ሺህ ብር ከሚሸጥበት ዘመን ላይ ደርሰናል። የሚደብቅልን ሰው የምንደብቅለት መወዳጅ የሌለበት የመካሰት ዘመን ላይ ነው። ፍርድ ቤቶችን ያጠበቡ የአብያተ ክርስቲያናት ክስ ነው። በዓለም የሌለ ነውር በእነርሱ መታየቱ በክርስትና ውስጥ አውሬ እንደገባ ምልክት ነው። በፕሮቴስታንቱም አብያተ ክርስቲያን የመገለጽ ጸጋ አለን የሚሉ ሰዎች በአደባባይ ቆሙ። እንዲህ ያለ ኃጢአት ሰርታችሁ የመጣችሁ ተነሱ እያሉ የመገለጥ ሳይሆን የማጋለጥ ስራ ይሰራሉ። በአደባባይ በመገለጥ ስም የሚነገረው አስከፊ ነውር ምንም የማያውቁ ሕፃናትንና የውሃንን ኃጢአት የሚያላምድ ልምዱ ያላቸውን ደግሞ ለካ ብቻዬን አይደለውም ብሎ የሚደፉበትን መሆኑ እነዚህ ነቢያትን ባዮች አላስተዋሉትም። ክፉ ነገር በተወራ ቁጥር መቀነስ ብቻ ሳይሆን እንደሚበዛ የተረዱ አይመስሉ። በሰው ኃጢአት ቅሳ ውስጥ ከባላጋራ ጋር ይወዳጃሉ። ፕሮቴስታንቱ ደግሞ ነቢያት ነን ይላሉ። እግዚአብሔር ግን ሁላችንን ሸፍኖናል። ጠቢቡ ሰለሞን የእግዚአብሔር ክብር ነገርን መሰወር ነው፣ የነገስታት ክብር ግን ነገርን መመርመር ነው ያለውን ስናስብ ልብ ይነካል። መጽሐፈ ምሳሌ ምዕራፍ 25 ቁጥር ሁለት ነገስታት ዳኞች ናቸው። አዋቂነታቸው የሚለካ ወንጀልንና የወንጀለኛውን አካሄድ አውቀው ብይን መስጠት ይችሉ ነው። ጠቢቡ ሰለሞን እስከ ዛሬ ድረስ የሚወደስበት ጥበቡ ነገርን መርምሮ ፍርድ መስጠት መቻሉ ነው። አንደኛ ነገስት ምዕራፍ 3 ከቁጥር 16 እስከ 28። ነገስታት ነገርን በመግለጥ ይከብራሉ፣ እግዚአብሔር ግን ነገርን በመሰወር ይከብራል። ኖህ ሰክሮ በተራቆተ ጊዜ ካም የተባለው ልጅ ወጥቶ አወራ። ወንድሞቹ ግን ፊታቸውን ወደ ኋላ ዙረው አባታቸውን ሸፈኑ። በዚህ ምክንያት እነርሱ ሲባረኩ፣ የአባቱን ሀፍረት መሳቂ ያደረገው ካም ግን ተረግሟል። ኦሪዘ ፍጥረት ምዕራፍ ዘጠኝ ከቁጥር 20 እስከ 27 የምንባረከው በመሸፋፈን እንጂ በመገላለጥ አይደለም። ቅዱስ መጽሐፉ ፍቅር የኃጢአትን ብዛት ይሸፍናል እና ከሁሉ በፊት እርስ በርሳችሁ አጥበቃችሁ ተዋድዱ አንደኛ ጴጥሮስ ምዕራፍ አራት ከቁጥር ስምንት መጽሐፈ ምሳሌ ምዕራፍ አስር ከቁጥር አስራ ሁለት የያዕቆብ መልእክት ምዕራፍ አምስት ከቁጥር ሀያ አንድ ሰው ይህንን ሲተረጉም ፍቅር የኃጢአትን ብዛት ይሸፍናል ማለት ቆሻሻ ጠርጎ ምንጣፍ ስር ይደብቃል ማለት ሳይሆን ያጸዳል ማለት ነው ብሏል። የወዳጃችንን ሀፍረት ከሌሎች እየሰወርን ስለመለወጡ ግን ተክተን መምከር አለብን። ከላይ የጠቀስነው የቄሶ ታሪክ የዘማሪው ምስጋና ያስታውሰናል። አይተህ እንዳላየ ታልፎ አለ ሁሉን ማቱን ምረቱ ሁሉም ያንተ ሲሆን፣ እኛ ያየነውንም ያላየነውንም እናወራለን። እግዚአብሔር ግን ከመነሻ እስከ ፍጻሜ ያለውን ታሪክ እያወቀ ዝም ይላል። አንዳንዴም ሰውየውን ሳይገባበትም ሳይገባበትን በደል ሳይቀር እናወራለን። ሰይጣን እንኳ በደልን በመመዝገብ ትጋቱ ንሳ የተገባበትን ኃጢአት ሲጽፍ አይውልም። እኛ ግን እንዲህ ስናደርግ ከሰይጣን መዋሳችንን አንረዳም። እኛ ምህረት መስጠት መዓት ማውረድ አንችልም። ሁላችንም በታላቅ ችሎት ፊት አንድ ቀን እንቆማለን። እግዚአብሔር ግን መዓቱም ምሕረቱም በእጁ ሆኖ ይታገሰናል። ዛሬ አብረን እየበላንና እየጠጣን የወዳጃችንን ወንጀል ለአንድ ቀን እናጠራቅማለን። ይልቁም ሥልጣን ያላቸውን ሰዎች ለማዋረድ ስንት ፋይል ከፍተን እናሰባስባለን። አላወቅነውም እንጂ የወንድማችን ውርደት የእኛም ውርደት ነው። እርሱ ሲፈርድ የእኛን ሰነድ እና ምስክርነት አይፈልግም። የሁሉንም ጥፋት ከየግንባሩ ያነበዋል። በክርስቶስ ፊት ስንቆም የራሳችን እንጂ የሌሎች በደል አይታየ ነው። እግዚአብሔር ቢቀጣም ምክንያታዊ ነው። ኃጢአተኞች ነን እና ነገር ግን የመዳን ምክንያት እንዲሆንን ምሕረቱንና የልጁን እንደማቆሞልናል። ሁላችንም የአንድ ቀን ስልጣን ቢኖረን እንላለን። በአንድ ቀን ስልጣናችን ያን ሁሉ ክፉ ሀሳባችንን ከፈጸመን በዘላለም ስልጣኑ እኛን የሚያኖረን ጌታ ትዕግስቱ እንዴት ሰፊ ነው! እግዚአብሔር በሕጉ ሳይሆን በጸጋው ስለሚያስተዳድርን ይኸው አለን ለማለት ፈቅተናል። እግዚአብሔር ያየብንን ቢያሳይብን የሰማብንን ቢያሰማብን ኑሮ እንደ ሰው እንኳ የማንቆጠር አንድ ቀንም ለማደር የማይፈቀድልን ሰዎች ሆንን ነበር። የህሊናችንን ቁልፍ በራሱና በእኛ እጅ ስላደረገው እንኳን ልናመሰግነው ይገባል። የምናስበው ሁሉ ይገለጥ ከማን ጋር እንኖር ነበር? የሚያስቡትን በቀጥታ የሚናገሩ መያዝና መቆጣጠር የማይችሉ በሽተኞች በዓለም ላይ በጥቂት አሉ። እነዚህ ሰዎች ያሰቡትን መቆጣጠር ስለማይችሉ ወዲያው ይናገሩታል። ህመማቸው አሳዛኝ እንደሆነ ያያቸው ያውቀዋል። በዚህ ህመም ምክንያት ሰው በቀላሉ ስለማይረዳቸው ጠቢያ ተርፋሉ። እነርሱን ስናይ የምናስበውን በሸፈነ ሸፍኑን በተሰጠን ጌታ ፍቅር እንማረካለን። እግዚአብሔር ብቻ ይችለናል። የእኛ ነገር የማይገርመው እርሱን ብቻ ነው። በቅዳሴያችን የሰውን ድካሙን አንተ ታውቃለህ እንደተባለለት ለእርሱ የነገርነውን ሚስጥር ሌላ ጋር እናገኝበት። ራቁታችንን በንጹህ ሸመው በልጁ ጽድቅ ሰውሮታል። ከመቃብር ይልቅ ከባቴ አበሳ ሆኖልናል። ሰውን ልብሱ፣ ቤቱ፣ ትዳሩ፣ ንስሓ አባቱ ገመናውን ይሸፍኑለት ይሆናል። ልብሱ፣ ትዳርን፣ ንስሓ አባትም የማይዞት በደል ግን አለ። ከእነዚህ በላይ የሚሸፍነው ግን የላይ ጌታ እግዚአብሔር ነው ሰዎች የምንናገረውን በማዳመጥ ይወደናል። የምናስበውን ግን አያውቁም። ቢያውቁ ሊጠሉን ይችላሉ። አውቆ የሚወደን ግን እግዚአብሔር ብቻ ነው። የቀደሙት አባቶች እንደሚሉት እርሱ ልብ ያመላለሰውን ኩላሊት ያጤ ሰውን ያውቃል። ይህ አምላክ አንድ አላማችን፣ አንድ አይናችን፣ አንድ ተስፋችን ነውና ተጠንቅቀልን ይዘው ይገባል። ከሰው የታጣ በእርሱ ይሞላል። ከእርሱ የጎደለ ግን በማን ይሞላል? ሰው ቢሸሸን እግዚአብሔር ዘመድ ይሆነናል። እግዚአብሔር ቢርቀን ግን ማን ይቀርበናል? ስለ ጌታችን ደገኛ ክህነት የዕብራውያን ጸሐፊ ሲናገር፣ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ወደ ዕብራውያን ምዕራፍ አራት ከቁጥር 14 እስከ 15 ያ የብሉይ ኪዳን ካህን በምድሪቷ መቅደስ በታላቁ መጋረጃ በዓመት አንድ ጊዜ የይቅርታም ደም ይዞ ያልፋል። ነገር ግን ክህነቱ እርቅ መስዋዕቱን ድህነት ማምጣት አልተቻላቸውም። ካህናት ነን ብለው በሚሰለፉት መካከል ትልቅ ሊቀ ካህን የሆነው ኢየሱስ የእግዚአብሔር ልጅ የገዛ ደሙን ይዞ ያለፈው በሰማያዊቷ ተዋ መቅደስ ነው። የብሉ ኪዳን ካህናት አገልግሎታቸው በድካም ወይም በሞት ያበቃል። ትልቁ ካህናችን ክርስቶስ ግን ሕያው ነውና እርሱን ብቻ እያየን ሃይማኖታችንን መጠበቅ ይገባናል። እርሱ ሰው ሆኖ የሰውን ድካም ያውቃል። ስለዚህ ይቅርታን ስንለምነው ይራራልናል እንጂ አይጨከንብንም። የብዙዎች ሽሽት እግዚአብሔር እኔን ይቅር አይለኝም የሚል ፍርሃት ነው። እርሱ ግን ስለ ደካሞች ሞቷል። ሁሉም ሰው ሲነገረው በትዕግስት የሚሰማ እርሱን የማይነካውን በደል ነው። በቀጥታ እርሱን የሚነካውን በደል ተቋቁሞ የሚሰማ ግን ማንም የለም። እግዚአብሔር ግን ይሰማናል፣ ይምረናል፣ ያለ ቅድመ ሁኔታም ይቀበለናል። አዎ እግዚአብሔር ይታገሳል ስንል ይችለናል ማለታችን ነው። ሰዎች ፍቅራችንን ቢችሉት በደላችንን ግን መቻል አይሆናላቸውም። መስጠታችን ቢወዱት ሁል ጊዜ ተቀባይ መሆናችንን ግን አይፈልጉትም። እግዚአብሔር በኃጢአታችንና በፍላጎታችን ይችለናል። እርሱ እንዳየን ሰዎቹ ቢያዩን፣ እርሱ እንደሰማን ሰዎቹ ቢሰሙን፣ እንደኛ ክፉ ፍጥረት ባልኖረ ነበር። ኃጢአታችን በየግንባራችን ላይ ቢጽፈው ኑሮ አንዱ በአንዱ ፊት ለመቆም ድፍረት ባላገኘ ነበር። እርሱ ግን በደላችን ከድኖታል። የህሊናችንን ቁልፍ በራሱና በኛ እጅ ስላደረገው ምስኩን ነው። ህሊናችን ቢታይ ሰዎች እንደ ሰው የማይቆጥሩን እና ከዓለም ላይ በፍርድ የሚያስወግዱን ነበር። እርሱ ግን ይወደናል። ነቢዩ እንደ ኃጢአታችን አላደረገብንም እንደ በደላችንም አልከፈለንም እንዳለ መዝሙር መቶ ሁለት ከቁጥር አስር ከእርሱ ጋር ያለነው በአንድ እድል ቢሆን ኖሮ ሰው ለመሆን ባልበቃን ነበር። ከሎሌ ጥፋት ከጌታ ምሕረት አይታጣም እንዲሉ እኛ ከመበደል እግዚአብሔርን ይቀር ከማለት ያረፍንበት ዘመን የለም። እግዚአብሔር ለመጨረሻ ጊዜ ነው መቀበላችሁ ቢለን ምን እንሆን ነበር? እርሱ ከእንግዲህ ወዲህ በቃኝ ቢለንስ ማን ይሸከመናል? የማይለወጥ ፍቅሩ፣ የማይናወጥ ባህሪ፣ የማያልቅ ቸርነቱ፣ የማይሰለች ምሕረቱ፣ የማይወሰን ይቅርታው፣ የማይጠገብ ትዕግስቱ የተባረከ ይሁን።